ነው ነው፣ ያማል ተወኛ። በቀኝ ከዚህ በላይ አቅም የለኝም። አቤኒ እስቲ ልፍስፍሳቱን። እሺ ራስን አጠፋ ከዛ በኋላ ዜማዬ ደስተኛ የምትሆን ይመስላል። እነ ምን ላርግ? እስከ መች ደህና እንደሆንኩ ላስመስል? ከላይ የሳቁ አስር ከመሞት በአንዴሞቼ መገላገል አይሻል? አቤኒ ሳልረዳኩ ቀርቻለም፣ ግን ራስን ማጥፋት ምንም መፍትሄ ሊሆን አይችልም። እሺ መፍትሄውን ንገረኛ። ተሰቃየሁ እስከ መች እንደዚህ ልኑር? አቤኒ እስቲ ቆም ብላስ ዜማ እንኳ ምንም ሆኖ አንሳት ታረጋግጥ። ራስ ላይ እንደዚህ መሆን ተገቢ ነው? እሺ ምን ላድርግ? ያዳ ደክም ያለሁ እኮ ከላይ እንጂ አለውት በውስጤ ሞች ያለሁኝ እኮ። አቢኒ ትንሽ ብቻ ታገዝ፣ ቢያንስ ዜማ ምን ሆነች እናረጋግጥ። እስከ መቼ ያዳ እንዲህ እያልኩኝ እኮ ዜማዬን ካዩዋት ዘመናት አስቆጠርም። አይዞት ትንሽ ብቻ በቃ ስሪ፣ በእናታችን ስም አደልልኝ። ለነገሩ ልክ ነሽ ማየ ራሷ ነው ይኖራል ሲበቃታ፣ እንደዚህ አይነት ነገር ብደግሚ ሬሳሽ ማንም አያገኘውም። እ እሺ ወዴት ነህ? መጣች በቃ አንቺን ከእቺ ችግር ሊፈጠር ስለሚችል ሂጂ። እሺ ግን ተጠንቀቅ፣ ችግር ውስጥ እንዳገባ አታስብ። ይጠነቀቃል። ዜማ፣ ዜማ ምን እያደረክ ነው? ኖሃ በማያገባሽ አትግቢ ብዬ ደጋግሜ እነግርሻለሁ አይደል? በደምብ አይገባኛል። ምንም ቢሆን እኮ ወንድሜ ነህ። እሺ፣ አሁን ቀጥ ብለሽ ከዚህ ሰፈር ሂጂ። ከሄድን አብረን ነው የምንሄደው፣ ወይ የምጠብቀውን ሰው አብረን አግኝተን ነው የምንሄደው። እኔ ምንም ሰው እየጠበኩ አይደለም። ዝም ብለሽ ሂጂ። እና እዚህ የተሰራ ያለ ባዶ ቤት ውስጥ መቼ ስለመዝናናት ነው የመጣሁት አትለኝማ። ኖሃ ትዕግስቴን አትፈታተኝ። ሂጂ ከዚህ የማይሆን ነገር ስታርቅ ቆም ያለኝ። ከሄድን አብረን ነው የምንሄደው። አቢል፣ ከዚህ በኋላ እቺ እስስተመት መጣይነት አይደለም የኑሃን እይታም ዞር ለማድረግ ዛሬ እሺ ብለ ሂድና፣ ድጋሜ ታገኛታለች። ሌላ ጊዜ ማስባም ከሆነ በደንብ በዋጋ ትከፍልበታለች። እ ምን ወሰንክ? እንዲሽ ዜማይ ተገናኙ። እንግዲህ እንዳጋጣሚ አቢኒ እራሱን ለማጥፋት ብዙ ነገር ካደረገ በኋላ ያዳ አረጋግቶት ወደ ውጭ ወጣ እንበል፣ አየር እንቀበል ብሎት ይዞት በመውጣቱ እንዳጋጣሚ ዜማም ትንሽ አየር ለመቀበል ብላ ወደ ውጭ ወጥታ በነበረበት ሰዓት ራሷን ሸፋፍናን ቢሆንም እንግዲህ ከማም ለብሳ በዛ ላይ ደግሞ ጃንጥላ ሚዛ እየሄደች በነበረበት ሰዓት፣ ነገር ግን እሱ ማንኛውም ሰው የሚወደውና የሚያፈቅረውን ሰው በሩቅ አይቶ መለየት ይችላል። እንግዲህ አቢኒ ዘውር ዘውር በሚልበት ሰዓት የዜማ አረማመዷን ሲያይ በጣም በመጠራጠር ያዳን እየነካካው ነበር። ነገር ግን ቃል ማውጣት አቅቶት ነበር። በስተመጨረሻ መጨረሻ ዜማ ብሎ ሲል እሷም እንግዲህ በጣም ደንግጣ ነበር የቆመችው። ምክንያቱም አሁን ላለመገናኘት ብዙ ጥረቶችን እየጣረች ነበረ። ከበስተጀርባ ያለውን ሰው ካወኩ በኋላ በቀጥታ አቤኒን አገኘዋለሁ ብላ ነበር ግን እሱ እንደ አጋጣሚ ያው ቀድሞ በማየቱ ተገናኝተዋል። ዜማ እና አቤኒ በጣም ነው ደስ የሚለው። ምክንያቱም አቤኒ በጣም ብዙ ነገሮችን ለማድረግ እየሞከረ ነው። ደክሞኛል፣ ከዚህ በኋላ ምንም አልፈልግም፣ በየቀኑ ከምሞት በአንዴ ሞቼ ብገላገል ይሻለኛል እያለ ነበረ ማለት ነው። ነገር አንዳንድ ጊዜ አለመቸኮል ጥሩ ነውና ባለመቸኮሉ ያዳ በመድረሱ ጓደኛው በህይወት እንዲተርፍና ዜማ እንዲያገኛት አድርጎታል። በጣም ነው ደስ የሚለው። ሰላም ሰላም! ውድና የተከበራችሁ የቻናላችሁን ቤተሰቦች እንኳን ሰላም መጣችሁ። ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን ጀምሮ እያልኩኝ እንግዲህ በባለፈው ሳምንት ዜማ ያቢኒ ጋር እንዲህ እሷም በተከታታይ የሄደች እያየችው እሱ ግን ከጀርባ ማን እንደሚያየው አያይም። እሷ ግን በተደጋጋሚ እያየችው እያለቀሰች እያነባች ቆይ እስከ መቼ ነው እንደዚህ የምትሆኑት እያላት ነበረ። ልውል ያው ነገሮች ውስጥ የሚስተካከሉ ድረስ የግዴታ ብዙ እንቀጥላለን ስትል ነበረ። በተደጋጋሚ እድል እየተደወለላት ይገኛል። ነገር ግን እያሰበችበት እያደረ እየዋለች እየመጣች በምታየው ሰዓት። አቤኔን እያገኘችው ሳይሆን እያጣችው ነው። ምክንያቱም የሰራችው ስራ ወደ አቤኔ የሚያቀርባት ስራ አይደለም ከሱ የሚያርቃት እንጂ። ብትደውልለትም ለማሳመን ብትሞክርም ከአሁን በኋላ አንቺን አላምንም አንቺን ሸይጣን እያላት ነው። በተደጋጋሚ ብትደውልም አልተሳካላትም። እንግዲህ ወደ አቢኒ ጋር አይታው ከበስተ ጀርባ ልታይ በምትሄድ ሰዓት ልዑል አጠገቧ ተከስቶ ምንድን ነው ወደ የት የሄድሽ ነው ብሮ ሲላት፣ ግራ በመጋባት ምንም ብላ ሰፈሩን ለቃ ወጥታ ነበረ። ያዳና ኑሃ ደስ በሚል ሁኔታ ነገሮችን እየፈቱ ይገኛሉ። ግን የኑሃ ሁኔታ ምንም ውስጡ እንደሰ አላሰኘውም። ያዳ እሷ ጋር ሀሪፍ ጊዜ አሳልፈው ወደ ቤት ሊሸኛት በሚመጣ ሰዓት እንዳጋጣሚ አጋጣሚ አቤኔ ጋር መንገድ ሲገናኙ አቤኔ ሁለታቸውንም ሰላም ብሏቸው ለምን ወጣ ብሎ ሲሆን ብቻዬን ሲሆን እኮ ሲደብረኝ አየር ልቀበል ወጥቼ ነበርና ነበር ወደ ቤት ሊገባ ነው አሁን ምናምን ብሎ ሲሆን፣ በቃ እኔም ሊሸኛት እናመጣለው ተቀደም መጣሁ እከተልሃለሁ ብሎት ያዳ ንሀ ሊሸኛት በሚሄድ ሰዓት እሱ ያሳለፉትን ነገሮች ወደኋላ አለፍ እያለ እያየ በጣም በቃ ሌላ ቦታ ውስጥ ገብቶ ነበር፣ በጣም ተመስጦ ነበር። ምክንያቱም ከዜማ ጋር ያሳለፉበትን የሚገናኙበትን በሚሸኛት ሰዓት ምናምን ያለው ትውስታ እየረበሸው ለብዙ ጊዜ ቆሞ ሲያያቸው ነበረ። እቤት ከገባ በኋላ እንግዲህ ወደ ቤቱ ከሄደ በኋላ በሚዘፍን ሰዓት ቁጭ ባለበት ሰዓት ዜማ እየታወሰችው እየዘፈነ ብዙ ነገሮችን በሕልሙ እየቃዥ በቅዥት ዜማን ያያት የነካት እየመሰለው፣ በብዙ ውጣ ውረዶች ራሱ ወደ ራሱ ከተመለሰ በኋላ ነገሮቹ በጣም ግራ ሲያጋቡት፣ ሲያደክመው ራሱን ለማጥፋት ከፎቅ ላይ ለመወርወር እንደ አጋጣሚ ጀሪካ ላይ ወጥቶ ልክ ከሌ ወድቅ ሲል ያዳ ንሆን ሸኝቶ ወደ ቤቱ ሲመለስ አቤኒ እያለ ቢጣራ አላገኘውም። እንደ አጋጣሚ በርው ክፍት ሲያዩ ዘሎ ሲሮጥ አቤኒ ራሱን ሊጥል ሲል በጣም ተናዶ ይዞት ወደ ቤት ካስገባው በኋላ ተናዶበት በጥፊ ነበር የመታው እና ያዳ ተወኝ ብሎ ሲል እንዴት ብዬ ነው የምታው በማለት በጥፊ ነበር የመታው ማለት ነው። ምን እያደረክ ነው ብሎ ሲለው፣ ምንም እያደረግኩኝ አይደለም። በቃይ ከዚህ በኋላ እስከ መቼ ድረስ ነው የምሰቃየው? እን እየተሰቃየሁ ነው። ማንም የማያቀል ህመምና ስቃይ ነው። እየተሰቃየሁኛ ያለሁት በየቀኑ በየደቂቃው እሷን እያሰቡ ከምሞት በአንድ ፊቱ ራሴን አጥፍቼ ብገላገል ይሻላል ብሎ ሲለው እንዴት ነው እንደዚህ የጅል አስተሳሰብ የምታስበው? ብሎ ያዳ በጣም ነበር የተቆጣበት። ያዳ ቆይ፣ አንተ ራስህን ብታጠፋ ዜማ ደስ ይላታል? ብትመጣስ ብለህ አታስብም? ዜማ ብሎ ቢለው እና ታዲያ እስከ መቼ ነው? ለስንት ጊዜ ፈለኳት ላገኛት አልቻልኩም፣ እሷን አየኋትም የሚል አልተገኘም እስከ ዛሬ ድረስ እና ታዲያ እስከ መቼ ነው የምጠብቃት? እያለ በጣም ነበረ እምባ እየተናነቀው እያለቀሰ ለያዳ ተወኝ፣ ከዚህ በኋላ ሕይወት ለእኔ ምንም አይደለችም። ስለዚህ በየቀኑ ከመሞት በአንዴ አርፌ ብገላገል ይሻለኛል ብሎ ሲል በድጋሚ ያዳ በጣም በቃ ለምን ወጥቆ ያንተ እንደዚህ ነህ እንዴ? ልፍስፍስ ነህ እንዴ? እኔ ጠንካራ ትመስለኝ ነበረ። በዚህ ሁኔታ እኮ መቼም የምታገኛት አትችልም። አንተ ጠንካራ ስትሆን ራስህን መገንባት ስትችል ነው ዜማን ማገኘትም ሆነ ምን አይነት ችግር ውስጥ እንደሆነች ልትረዳትም ልታግዛትም የምትችለው አንተ ስትኖር ነው ብሎ ሲለው፣ እሺ በቃ ጓደኛዬ ብሎ ተቀምጦ ነበረ። ከተቀመጠ በኋላ ራሱን ካረጋጋ በኋላ የሚበላ ብሎ ይዞ ሲመጣ በእውነት አልበላም ነበር ያለው። ትንሽ ብላ ቢለው ቢለምነውም አሁን ስለማይበላልኝ ነው ጓደኛዬ፣ አስቸገርኩህ አይደለ ብሎ ሲለው እኔ አላስቸገርከኝም፣ ግን እንደ ቅድሙ አይነት ስራ ከሰራህ በጣም ነው የማዝንብህ። በጣም ነው ያናደርከኝ። እንደዚ አይነት ነገር ድጋሚ እንዳትደግም ብሎ ሲለው እኔ እኮ ነገሮቹ ከአቅሜ በላይ ስለሆኑብኝ ከቁጥጥር በላይ ሲሆን ነው እንጂ ይህንን ያደረግኩት ወድጄ አይደለም፣ ጓደኛ የተረዳኝ ብሎ ሲል እሺ እረዳሃለሁ፣ ለአሁኑ ግን ድጋሚ እንዲህ አይነት ነገር እንዳታደርግ ብሎ ሲለው በጭራሽ እንዲህ አይነት ነገር አላደርግም ጓደኛ፣ ያታስብ ነበር ያለው። እሱን አብረን የምናይ ይሆናል። መልካም ሲለው እሺ ምንም እንዳታስብ የእውነት ከአሁን በኋላ እንዲህ አይነት ነገር አላስበውም ብሎ ሲል እሺ አምናሃ ያለሁኝ ነበር ያለው። እንግዲህ ጓደኛዬ አንተንም አደከንኩ። አንተ ጓደኛ ብቻ ሳትሆን ወንድም ነህ። ወንድም የማያደርገውን ነው እያደረክልኝ አለኸው ብሎ ሲል አንተ እኮ በቃ ሁለታቸውም እንኳንም አወኩህ እንኳንም ጓደኛ የሆንክ ምናምን ሲባባሉ ነበረ። በጣም ደስ ካላቸው በኋላ ጓደኛ የተባብለው ወደ ውጭ በሚወጡበት ሰዓት እንግዲህ ልዑል ወንድሙን ለማገኘት ኢዛና ያዘዘውን ነገር በተደጋጋሚ ኢዛና እየተከታተለው ይገኛል። ነገር ግን ኢዛና ነቄ ብሎበት እሱም እየተደበቀ እያየው ስለነበረ ልዑል መፍለክለኪያ አላገኘም። በአሁኑ ሰዓት ማለት ነው በኢዛና ቁጥጥር ውስጥ ነው። የሆነ ነገር የምታበላሽ ከሆነ ወንድም እኔ አታገኘውም። በዚህ ሁኔታ ልታገኘውና ልትደርስለት አትችልም። ስለዚህ ብትጠነቀቅ ይገባል። አሁን አንድ የማዝህ ነገር አለ ብሎ ሲለው እሱ ምንድን ነው ብሎ ሲል ከአሁን በፊት እድል እኔን አስወግደው ብላህ ነበር አይደለ? ስለዚህ አንተ ደግሞ በድጋሜ እድልን ታስወግድልኛለህ ብሎ ሲለው በጭራሽ ይህንን ላደርግ አልችልም ሲል፣ እንዴት ነው የምታደርገው አንተ በባለፈው እኔ ልትገደኝ አልመጣም ብሎ ሲል እሷ አዛኝ ሳይሆን እኔ በራሴ ነበረ ነገሮችን ለማውጣጣት ብዬ ስል ያንን ነገር ያልኩህ እንጂ በፍጹም እሷ አዛኝ አይደለም ብሎ ሲል ጎረምሰው፣ በቃ ይህማ ከሆነ ቅጣትህ እየጨመረ ነው እና ይሄን ላደረክበት ቅጣት ከፍ ስለሚል፣ እኔ እንደ ዜማ ቃሌ እማጥፍ አይደለሁም። በተግባር አድርግና አሳይ። ከዛ በኋላ ወንድምህ የት እንዳለ አሳይሃለሁኝ። ዜማን እስካላስወገድካት ድረስ ድጋሚ እንደዚህ አይነት ነገር ስህተት ባገኝብህ፣ ወንድምህን በህይወት አታገኘውም። መከታተል ምናምን የሚባል ነገር እንዲሁም ደግሞ ያዘዝኩህን ስራ ብትዝረከረክ፣ በስነስርአት ካሰራ እየውልህ በጭራሽ ወንድምህን ልታገኘው አትችልም ብሎ ሲለው፣ እሺ አደርጋለሁ በማለት ራሱን ጥሎት ተሄደ። በኋላ መንገድ ላይ ተቀምጦ በጣም ተግዞ ነበረና፣ በዛን ሰዓት ዜማ ስትመጣ ዜማ ምሆነህ ነው ስትለው፣ ዜማ ባክሽ ተናድጃለሁኝ። ያ ኢዛና የሚባል እኮ አግኝቼው ነበረ። እሱን አግኝቼው ወንድምህን ማገኘት ከፈለግ፣ ኢዛናን ሂድና ግደል እድል እንግደላት ብሏለኝ። ይሄ ነገር ደግሞ በጣም ያሳሰበኝ ነው ብሎ ሲል በጭራሽ እኛ ነፍስ ማጥፋት አንፈልግም። ምክንያቱም ነፍስ ማጥፋት የሚቻል ቢሆን ያመሀል እንደ እንዴት ንህን የምናደርገው ከእነሱ በምን ተሻልን የሰው ነፍስ የምናጠፋ ከሆነ? ስለዚህ በጭራሽ የሰው ነፍስ አናጠፋም። ከእነሱ የተሻለ ሆነን መገኘት አለብን ብላ ስትለው እርግጠኛ ነሽ ዜማ? ይሄ ነገር የሚያዋጣ ይመስልሻል በዚህ መንገድ ብንሄድ ብሎ ሲያል፣ በእርግጠኝነት ይሄ ነገር ያዋጣና እኛ የሰው ነፍስ ልናጠፋ ሳይሆን የሰው ነፍስ ለማዳን ነው። ስለዚህ አሁን የማዝህንና የምልህን ነገር ታደርጋለህ ስትል እሺ ነበር ያለው። እድል ያው በተደጋጋሚ መጥፎ ስራዎችን ስለምትሰራ ስለምታቅ እንከታተላትና እሷን ሁሉንም ነገር ነገራት። ከዛ ኢዛናንም እናሳምነዋለን እንደገደልናት አድርገን ብላ ስትል ታይ፣ ይሄ ነገር አይሳካም ዜማ ቢላት፣ በጭራሽ ይሳካል ሞክር ነበር ያለችው። እሱም እንግዲህ ከኑሃ ወንድም ጋር ከተደዋወለች በኋላ እንግዲህ የኖሃ ወንድም በተደጋጋሚ ብሩ ለማገኘት እድል ጋር እየደወለ ይገኛል። እድልም የመጨረሻ ለሰውዬው ደውላለት ችግር እየተፈጠረ ነው። ሰውየው አስይዝሻለሁ ዛሬ ካልመጣሽ ብሎ እያሌ ነው ስትል፣ እሺ ቅጠሪው ነበር ያላት። ከተቀጣጠሩ በኋላ ያው እድል ቦታውን ስለነገራት ወደዛ ሰውየውን በመጀመሪያ ቀድመህ ድረስ እኔም እመጣለሁ ስትል፣ እሱም እሺ ግን፣ በእርግጠኝነት ዛሬ እድል ስራሽም የመጨረሻ ነው አንቺም የመጨረሻ ነው ዛሬ የሚያበቃልሻል ብሎ ሲል ነበር ሲፎክር ነበረ። እንግዲህ የንኋ ወንድም አቤል ብሩ ለማግኘት በጣም ሰፍ ብሏል። በሰው ገንዘብ እንዴት ነው ያለፋህበትን የሰው ንብረት እንደዚህ በሰው ሞት፣ በሰው ህመም ለማግኘት ለመብላት የምትሞክረው ብላ ብትለው ንኋ በጭራሽ ሊሰማት አልቻለም። ይኸውልሽ፣ በመስመሬ ብትገቢ ጋም በኋላ አልለቅሽም። ይህን ነገር እኮ የማደርገው ለእናታችን ብዬ ነው ሲል ባክ፣ በእናትህ አስር ጊዜ አትደጋግም ብ እናታችን ብለህ አይደለም ለራስህ ብለህ ነው፣ ስትለው ስትመታው በጥፊ እንግዲህ እናታችን ብዙ ጊዜ ይኖራለች ከአሁን በኋላ። እሷ ወጣት ናት። አንቺ ሴት ነሽ፣ ነገ ጧት አንዱን ተከተለሽ ትሄጃለሽ፣ እሞላበት ቤት ትገቢያለሽ። ያለ ስራ መቀመጥ ምን ያክል ከባድ እንደሆነ አይገባሽም፣ እንዳትከተይም ብሏት ጥሏት ሲሄድ እሷ ምንማ በጭራሽ አልተውህም፣ በዚህ ሁኔታ ብላ ስትከታተለው ነበረ እንግዲህ እሷ በምትከታተለው ሰዓት እድል ወደ ቦታው በምትሄድበት ጠብቆ ወደ አፍኗት ወስዷት ነበረ። ልዑል ከወሰዳት በኋላ ከተወሰነ ጊዜ በኋላ ስትነቃ የት ነው ያለሁት? ምንድን ነው ብላ ስትነቃ፣ ሽ ብሎ ሲያት ልዑል ነበር ያለችው፣ አዎ ልዑል ነኝ ብላ የተፈጠረውን ነገር በዝርዝር ከነገራት በኋላ ኢዛና? እንድትወገድ ያለውን ስትሰማ በጣም ነበረ ለማመን የከበዳት። ነገር ግን አማራጭ ስለሌላት እሱ ያላትን ተቀብላ ተስማምታለች። እድልም ወደ ቦታው ይህንን ካላት በኋላ የመጨረሻ ስራዋን ለመስራት በምትሄድበት ሰዓት ልዑልም ያደይዛና ያዘዘውን አድርግ ያለው ብሎት ልኮለታል። ሁሉንም ነገር ከሁን በኋላ ራሳቸው መደበቅ እንዳለባቸው ተነጋግረዋል። ልክ እዛ ቦታው ላይ ሲደርስ እንደ አጋጣሚ ይሄ ይሄ ከበስተጀርባ የሚደውላቸው ሰው የኑሃን ወንድም አቤልን ሲያየው፣ አቤል ለካንተ ነህ እንዴ እንደዚህ የምታደርገን፣ ያበቃልሃል። ዛሬ የመጨረሻህ ነው አለቅ። መንቦርንቦር ብለሃል፣ ጠግባሃል ምናምን ሲል ሲፎክር ሊገላው ሊገለው በሚሄድበት ሰዓት ኑሃ ግን ተከትላው ስለነበረ ሁኔታውን ስታየው ጥሩ ነገር ስላልታያት ወንድማ ጋር ሄዳ ነበረ ስትጨውበት፣ ለምን መጣሽ ብሎ እሱም በተራው ጮህበት። የግዴታ ተዚህ ቦታ መሄድ አለብን ስትል፣ እሱም ከዚህ በኋላ የምትመጣ አይመስለኝም መሄድ አለብኝ። የንውሀንም ሀሳብ ለማስቀየር ነበር ያለው እንግዲህ። እድር ስትመጣ፣ ለምን ቆየሽ ብሎ ትንሽ ቢጮህባትም፣ ነገር ግን አሳምነዋለች። ያው አቤኒና ያዳ ከቤት ሲወጡ እንዳጋጣሚ ዜማን የምትመስል ልጅ ሲያያት እሱም በተደጋጋሚ ትኩር ብሎ ሲያይ ለያዳ ዜማ ብሎ ሲል እሷንም ዜማ ብሎ ነበር ተጣርቶ ያለቀው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለዚህ ዩቱብ ቻናል ለፍካት ሚዲያ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በማጥቆር ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይህን ይመስል ነበር። በሌላ ቪዲዮ ተመልሽ እስከመመጣ በያላችሁበት ፈጣሪ ጠብቃችሁ፣ ሀገራችንን ሰላም ያደርግልን። መልካም ቆይታ ይሆንላችሁ።